ሰላም ጤና ይስጥልኝ ውድና የተከበራችሁ የኒ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት እኔ የምለው ግን ማለት ነው ሰው ካልደማ ሰው ካልቆሰለ ሰው ካልሞተ መበደሉን አታቁም ማለት ነው በቃ ሁል ጊዜ ሁሉም ነገር ድራማ ነው የሚመስላችኋ አሁን ሀይሚ ድራማ ነው የምሰረው ማን በደላት ምን ሆነች ምን እናንተ ስታስቡት እንዲሁ ለድራማ እንደዛ የምትምል ይመስላችኋል። እንዲሁ ምን አይነት ሰዎች ናችሁ? ለማንኛውም እኔ ትናንትና ፖስት ባደረገችበት ትንሽ ነገር ልል ነው የመጣውትኝ። ላይክ ሼር አድርጉ። ሌላውም ደግሞ ተጨማሪ ስለ ብሩኬ የእሱ ወዳጅ የሆኑት የሆነ የነገሩ ነገር አለ። በቀጣይ እነግራችኋል፣ ምነግራችሁ ይሆናል። ለዛሬው ግን ሀይሚዬ ፖስት ስላደረገችውና ትናንትና ፍጹም ወደ ሶሴ ጋር መገናኘቱ ይሄ በጣም በሰፊው ልናወራበት የሚገባ ነገር ጉዳይ ነው። ይሄ የማይደረግ ነገር ስለሆነ ማለት ነው። በቅድሚያ ግን ሀይሚዬ እንዲ ብላለ ሼር አድርጋ ለቡሩኬ ማለት ነው የወደዱትን መጥላት እንደሚቻል ስላስተማርከኝ አመሰግናለሁ። ክብረ ቤት ማን እንደሆንኩንም እንደሆንኩም አየሁ። አየህ ማን እንደሆንኩ አየህ። አለችሁ ውዶቼ። በባለፈው እለት ላስታውሳችሁ ታለቅ ሳት አለ እግዚአብሔርን፣ ታለቅ ሳት አለ ያለችሁ አይምዬ በነገራችን ላይ ብሩኬ የትናንትና እንባን የተናነቀው እንባ ተናንቆታል። በጣም ተናዷል፣ ተበሳይተዋል ምናምን ነገር። ነገር ግን ያው ብሩኬ የሰው ምክር መስማቱ እንጂ መጥፎ ሆኖ አይደለም። የዋህነት ነው የሚገዛው። ብሩኬን የዋህነቱ ነው የገዛው። የዋህነቱና በየዋህነቱ ደግሞ አጠገቡ ያሉት እህቶች ነን ምንድነን እያሉ ያልሆነ ያልሆነ ነገር የልብ የልብ ስለሰጡት ለዛም ነው እንጂ ሀይሚል የደይ እንደዚህ አስባችሁታል። አሁን ሁለት መቶ ሺህ በቀላል አይደለም ሀይሚ ያመጣችሁ። ከብሩኬ ጋር አብረው ለፍተዋል፣ ብዙ ነገሮችን ተብለዋል፣ ብዙ ነገሮችን አሳልፈው ነው እዚህ የደረሱት። አይደለም በዚች ይህንን ደስተዋን ቀን እንኳን በስነ ስርዓት እንኳን አላከበሩም። አብረው ማለት ነው አላከበሩም። እና ይሄ በጣም ያናድዳል። እግዚአብሔርን ነው የምላችሁ። እና ለምን እንደዚህ ሆነ? ለምን ሰው ሰውን ስትወዱ ልክ አንድ እሱ ብቻ ወይንም አንድ እሷ ብቻ ከሷ ውጪ ሌላ ሰው እንደሌለ ከሱ ውጪ ሌላ ሰው እንደሌለ አድርገው የሚያስቡ ሰዎች አሉ። አሁን ብሩኬ ራሱን ያሰበው ምንድነው ከሱ ውጪ ለሀይሚ ወንድ እንደሌለ በቃ እንዳልተፈጠረ አድርጎ ነው እያሰበ ያለው። ሞልቷል። ነገር ግን ወንድ ሁሉ ወንድ አይደለም፣ ሴት ሁሉ ሴት አይደለም። ይህንን ማሰብ ማገናዘብ አለብህ። አንተን ምናልባት ምርጫዋ ያደረገች መልካምነትህ፣ የዋህነትህ ገዝቷትም ሊሆን ይችላል እንጂ ያኔ ሌላ ለእሷ አንተን አንተ እሷን እንደምትከተልክ እሷን የሚከተሉ ደግሞ በመቶ ሺዎች የሚቆጠሩ ወንዶች በአጠገቧ ሊኖሩ ይችላሉ፣ አሉም። አየን እኮ ተለያየን ባላችሁ በስንት ቀን ስንትና ስንት የፍቅር ጥያቄ ስንትና ስንት የቴክስት ጋጋታን እየደረሰላት ያለውን እኔ ሰምቻለሁ፣ ተነግሮኛል። የምሬን ነው የምላችሁ። እና ይሄ አስፈላጊ አይደለም አላወራም። እነሱ ደግሞ መልሰው ሊታረቁ ይችላሉ። ምን ያክል እርግጠኛ ነኝ እና በሚለው ነው ዝም ያልኩትኝ እንጂ ራሳችንን እኛ ብቻን ተወዳጅ ብለን መሳል የለብንም። ለማንኛውም የወደዱትን መጥራት እንደሚቻል ስላስተማርክኝ አመሰግናለሁ ያለችው፣ እኔ ወዳሃለሁኝ እንድጠላህ ደግሞ ራስህና ያደረግከኝ እንደማለት ነው። ልኩ እውነቱን የተናገረችው ቅማሟ ማለት ነው። ተወጅዋለሽ አንቺ ያለመስመሰል ነው የምትወጁ። የምሬት ነው ምልሽ እኔ ዛሬ ላይ እየተረደውትኝ ከብሩኬ ምንድን ነው እስከ ዛሬ አመታትችን አመት በውሸት ኖሯዋለ። እንደዛ ሲያሞጋግዛት የነበረው ወዳታ አለው ምናምን ነገር ጅግናናት አሁን እኮ በፊት ላይ እንደዛ ይህን ነበር። አሁን እኮ እነሶሲን ሶሲ ሶስና አሁን የሃይሚን እነሶሲ ከመጡ ነው። እነ ሃይሚን እና እነ ብሩኬ ሰላማቸውን ደዝ ሰላማቸው እንደዚህ በደንብ ድፍረስረሱን የወጣው ማለት ነው። እና አሁን ሶሲን ምርጥ ልጅ ነች ምናምን ምናምን እያለ እነ ሶሲን ነው ማሞጋገስ የጀመረው እንዲህ ሃይሚን ራሱ የዛን ያክል እንደዛ አሞግሷት አያቅም። በጣም የሚያሳዝነው ነገር ማለት ነው እና በጣም ያሳዝናል ሰው እንደዚህ ድንገት ሲቀየርባችሁ ምናምን ነገር በጣም ያሳዝናል። እውነቴን ነው። ሀይሚ ገና ታለቅሳ ላ ያለችው ገና ያለቅሳል። ምን አይታችሁ? ልጅቷ ቆርጣለች። ቆርጣን የተነሳችሁ እንዴ? እሱማ የሚጠብቀው እንድትለምነው እንድታለቅስ፣ ምናምን ይቅርታ እንድትለው አዎ ጥፋተኛ ነኝ፣ አጥፍቻለሁ፣ ይቅር በላይ ምናም ብላ ዝቅ እንድትል፣ እሱ ደግሞ ይሄንን በጣም ይጠብቀዋል። ትለምንክ። አንተ እንዳትለምናት በፊት ላይ ለምኗታል። ደግሞ አንዳንዳላችሁ እንከፍ ስንት ጊዜ ይቅርታ ይጠይቃት፣ መቶ ጊዜስ ቢሆን ይቅርታ ይጠይቃት። ሀይሚ እኮ ነች። ምን ሆናችሁ ነው? ሀይሚ እኮ ነች። እዝህ እና እዝህ እዝህ እና እዝህ ማትገኘዋ ሀይሚዬ ስለሆነች ነዋ። መን ስለሆነች ነው የምትሉት ሀይሚሻ የጋሽዬ ልጅ እና አብረሽ እህት ልእልቷ ይህንን ነው የምትፈልጉት የምትናገሩት ነው እውቁ ለምን ይቅርታ አይጠይቃትም ከዚህ በኋላማ መቶ ጊዜ ተደፍቶ ይቅርታ ቢጠይቃት ልቧን ሰብሮታል ትናንትና ፊቷን አይታችሁልኛል ውዶቼ እሱ ሲመጣ ፊቷ ክስም ብሎ በጣም ልቧ ስበር እንዳለ ዛሬ ያስታውቃል ጥላ ስትወጣ አይታችሁልኛል በደንብ ቢዩት የትናንትናውን ቪዲዮ ማለት ነው። ብሩኬ እንኳን እሷ ወጣች እንደዚህ ሲጨነቅ ምናምን ሶፋ ላይ ሄዶ ሄዶ ኬኩ አጠገብ ቁጭ ምናምን ነገር አለ። እንደዚህ ምናምን ነገር ኬኩን እንደ መቁረስ ኬኮን እሱ ነው መሰለኝ የከሳላት ምን ኬኮን በሯ ሄድ ደግሞ አሉ አስመሳዮች ሀይሚን ሲሰድቧት ሲሰድቧት ሲሰድቧት በባለፈው ዕለት አይነበሩ አንዳንድ ጥቃቀኝቶ በሮች። እኔ እኮ ለእዛ እኮ ነው የማትመቹኝ። ጥቃቀኝቶ በሮች የሆነ አትመቹኝም። አንዳንዶቻችሁ ሀይሚን ትሰድቧት አላችሁ። የሆነ ሰዓት ክፍተት ስታገኙ መልሳችሁ ደግሞ ለልደቷ እንኳን ተወለሽ። እንዳው ዛፍማ እቺ ዛፍ ስር የበቀለ ሴትዮ እንኳን ተወለሽ። እኔን እሷ ይሄ እንግዲህ አስመሳይ ያስመሳይ መሆን እንዴ! ቅርብን አታስመስሉ። ወደዛ ከልባችን ሰው ከሆነን ሰው እንሁን። ምን ሆነች ነው እንደዛ የምታስመስል? ስትሰድቢያት አልነበረ ሀይሚ? አበዛሽው፣ የአሁንስ ተጨማለቅሽ፣ ተጨማለቅ ስትያት አልነበረ እንዴ? አስመሳይ! ስንት ስንት አስመሳይ ሰው አየኝ እንዴ! ሀይሚ መሸም ቀን ተጨማልቃም ተሳሰታ፣ ምንም ምንም ብላ አታቅም። ዝብላችሁ ልይቷ ላይ ስም አትስጡ፣ ያለ ስሟ ስም አትትከሉላት። እንዴ ምን ሆናችሁ ነው? እንከባበር ካልተመቻቻችሁ ሀይሚ እስክሎር በቃ አለቀ። ሰውን ስንወድ ከነስተት ሆነው ቅፍ አድርገን መውደድ ያለብን። ሲጀመር ሀይሚ ስህተት የለባትም፣ ስህተት የለ። ስህተት እንኳን ቢኖርባት እኛ ልጃችንን እንዴት መምከር እንዳለብን እንችላለን፣ እናቅበታለን። እንዴት መምከር እንዳለብን ማለት ነው። ሌላው ነገር ደግሞ የታወቀ ነው። ፍፄን እነ ሶስና ቤት የሄደው እውነት ለመናገር ያክል በጣም ያሳፍራል። እኔ ዝም ብዬ አሁን ላይ ሳስበው ማለት መሆን የሌለበት ነገር ነው አሁን እነሱ በአንድ ላይ ተመካክረው ምናምን ራሳቸውን ነፃ ማውጣት ብሩኬ ምንም ጽፍስተት የለበትም። በቃ እሱ ጨዋ ነው ለማስባል እና ሀይሚን ደግሞ ለማስጠላት የተደረገ ነገር ልክ እዛ ጋ ማንም ሰው እንደሌላት ለማድረግ በቃ እሷን ብቻ ለማስቀረት እነሱ አብረው ሆነው ዞሮ ዞሮ ዞሮ ዞሮ ሶስና የብሩኬ ክሎዝ ፍሬንድ ነች። ቤስት ፍሬንድ ቤስቱ ፍሬንዱ ጋር ደግሞ ከቤስቱ ፍሬንድ ጋራ እሱ ደግሞ ፍፄ አብሮ አደግ ጓደኛው ነው። ከእሷ ጋር እንዲተዋወቅ አደረገው። አብረው እንዲገናኙ የተፈጠረውን ነገር እንዲያወሩበት ምናምን ነገር ምናምን ላችሁ የእነሱ ሀሳብ ምንዶ ታውቃላችሁ? የብሩኬና የሀይሚ ኦዲየንስ እዛ ጋ ፍፄ በጣም ይወዱታል፣ ያከብሩታል፣ ምናምን ነገር ሶ ፍፄ ምንም ነገር ቢናገር ምንም የሚፈጠር ነገር የለም ስለሚያከብሩት ብለው አስበው ማለት ነው ብለው አስበው ከዛ ወጥተህ አንተ የኦዲየንስን አፍ አስዝልን ምንም ነገር ብትናገር እዛች ጋር ፍጽ ልክ ነህ ብለው ምናምን ነገር ልክ ያልሆነ ነገር ልክ አይደለም ነው የሚባለው። ሁል ጊዜ ልክ የለም፣ ሁል ጊዜ ልክ የለም። በማይመጣው በሀይሚ እንደዚህ ዙሪያ ጥምጥም ከመጣ ማንም ሰው ከሆነ ልክ አይደለም። ምክንያቱም ሀይሚ የዝን ያክል ያንጨረጭራት፣ ያናደዳት፣ ያስከፋት ነገር በአይኗ ያየችው ነገር አለ። በውሸት እንደዛ አትንጨረጨርም። ነገር ግን ያንን አላምንም አለ ሶ ያንን ባለማመኑ እዛ ጋች ተለያይተናል አለች። ሶ ያንን ጥፋት ከመሸፋፎን ይልቅ ለምን አንተ እውነተውን አለ ስትባል ለምን አታምንላትም ብሎ ለምን ጓደኛውን አይመክረውም? ሴት ጋር ከሄዱ ከሚቀጣጠር እውነት ለሀይሚ ክብር ቢኖረው ፍፄ ራሱ ከዚች ሴት ጋር ከሀይሚን ህይወት የበጠበጠችው ሴት ጋር አይሄድም ነበረ። ሀይሚ መልካም ሴት ናት ምናምን እያለ ሲቀባጥር አልነበረ እንዲ? ፍፄ አይሚ የዋህ ልጅ ነች። አይሚ መልካም ሴት ናት ምናምን እያለ ፍጼ ሲቀበጣጥር አልነበረ እንዴ? ዛሬ ታዲያ ምንድን ነው እሱ? ተነሳና ሂድና ከሰው ጋር ተነጋገር ያለውን ችግር አንተ በቃ ህዝ ጋ እንትን ማለት አለብን፣ በቃ ራሳችን ነፃ ማውጣት አለብን ምናምን ነገር። ተው እንጂ እኛ ኮ ምን ጸባ ህጻን ልጆች አደለም። እናውቃለን የምታሰሩትን ስራ የምጠመጥሙትን ማለት ነው። ግን ይቺ አንድ ህፃን ልጅ አታሳዝናችሁም እንዴ? እያዳሜ ማለት ነው ከስር እስከ ምናምን ምናምን ስንትና ስንት ሰው ቻናል ያሳደገች እኮ ልጅ ነች። ስንትና ስንት ሁለት አቢስ አንሁን ሁለት አቢስ አንሁን ምን ነው መቶ ሀምሳ ሺህ ስትደርሱ አንዳንዶቻችሁማ ሰው ትረሳላችሁ። የመጣችሁበት እርግፍ አርጋችሁ ትረሳላችሁት፣ መቶ ሀምሳ ሺህ ስትደርሱ ማለት ነው። ሰው የመጣበትን ሲረሳ ያስጠላል። ወደ ኋላ ዞር ብሎ ማን ነው እኔን ያነሳኝ ከእግዚአብሔር ከፈጣሪ ቀጥሎ ምናምን የሚለውንም እያሰብን ቢሆን ጥሩ ነው። ለማንኛውም አስቡ።